ሰላም እንዴት ውላችኋል የተከበራችሁ ተመልካቾቻችን አሁን ከቀኑ ስድስት ሰዓት ሆኗል ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ለሁለት ሰዓታት የሚያቆዩትን የተለያዩ ዘገባዎችን አካቶ አሁን ተጀምረዋል መታሰቢያ ደረጀ እኔ ሰለሞን ኃይለኢየሱስ ዳይሬክተራችን አማን ዛሬ አብሮን የሚቆይ ይሆናል የቀጥታ ስርጭቱን እየመራን አብረናችሁን ዘልቃለን አበይት ነጥቦቹን እነሆ አስራ ስምንተኛው የብሔራዊ ሰንደቅ ዓላማ ቀን በተለያዩ የሀገሪቱ አካባቢዎች ተከበረ ጥራት ያለውን ትምህርት በፍትሃዊነት ተደራሽ ለማድረግ እየተሰራ ስለመሆኑ የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ አስታወቀ። ከውጭ ከግማሽ ሚሊዮን በላይ ተፈናቃዮች ወደ ጋዛ ከተማ ተመለሱ። የሚሉት የዜና ኢትዮጵያ የምዕራፍ አንድ አበይት አባይት ጉዳዮቻችን ናቸው። በዛሬው ዕለት 18ኛው የብሔራዊ ሰንደቅ ዓላማ ቀን እየተከበረ ይገኛል። በመላ ሀገሪቱ የዜና ኢትዮጵያ አብይ አጀንዳችንና ትኩረታችን ሆኖ የሚዘልቅ ይሆናል። በተለያዩ ጉዳዮች ላይም የተላለፉ መልእክቶችን በተመለከተ ባልደረቦቻችን በተለያዩ ቦታዎች ላይ ሳምሶን በላይ፣ ሳሙኤል ወርቃየ ው ራሄል አብደላ እና ሚካኤል ገዙ ወደ በኋላ ላይ በያሉበት የተላለፉ መልእክቶችን እና ከብሔራዊ ኩራት አኳያ ያሉ መረጃዎችን የሚያጋሩን ይሆናል። አብራችሁን ቆዩ። ተመልሰናል። የተወደዳችሁ 18 ተኛውን የብሔራዊ ሰንደቅ ዓላማ ቀን አስመልክቶ የመንግስት ኮሚዩኒኬሽን የላከው መግለጫ ያለ የመግለጫውን ሙሉ ቃል ከዚህ እንደሚከተለው አቀርበዋለሁ። ስኬቶቻችን የሰንደቃችን ከፍታ የሚጨምሩ ናቸው ይላል የመንግስት ኮሚኒኬሽን አገልግሎት። በመግቢያ መልእክቱም ኢትዮጵያ ባለፉት ጥቂት የለውጥ ዓመታት ምርታዊ ስኬቶችን እያስመዘገበችበት የሚመጥናትንም ከፍታ የያዘችበትም ዓመት ነው ይላል። መግለጫውም ለዘመናት የቁጭትና እንጉርጉሮ ትርክት ምንጭ የነበረው አባይን ገርታ የኃይልና ብርሃን ምንጭ አድርጋለች። በንጋት ሐይቅ በምግብ ሉዓላዊነቷ ጉልህ ሚና የሚጫወት የአሳ ምርት ማግኘትም ችላለች። አዲስ የቱሪዝም መዳረሻ ደሴቶችንና ከተሞችን ፈጥራለች። ኢትዮጵያ የአባይን የቁጭት ትርክት ወደ ድልና አሸናፊነት ብስራትም ቀይራለች ይላል መግለጫው። ተጨማሪ የኃይል ምንጮችን ከውሃ እስከ እንፋሎት፣ ከፀሐይ ብርሃን እስከ ኒውክሌር ኃይልና ንፋስ በመገንባት ላይም ትገኛለች። እነኚህ ሁሉ የሰንደቃችን ከፍታና ተምሳሌትን የሚያጎሉ ናቸው። ኢትዮጵያ ከገጸ ምድር ባሻገር በከርሰ ምድር ኃይሏም ያሉ ሀብቶቿን ወደ መጠቀም ተሸጋግራለች። በተፈጥሮ ጋዝ ማውጣት የታየው ስኬት ለማላቅ በነዳጅ ዘይትም ለመድገም ግዙፍ ፕሮጀክቶችን ጀምራለች። የግብርና ዘርፉን ውጤታማነት ለማሳደግ ሲባል የአፈር ማዳበሪያ በራሷ ለማምረት ወሳኝ ምዕራፍ ላይም ደርሳለች። የሕዝቦቿን የአኗኗር ዘይቤ ለመቀየር ከቢሮ እስከ ግቢ በሚል ጀምራ ከከተማ እስከ ገጠር ወደሚልም ተሻግራበታለች። በዚህ በአዲስ አበባ የተጀመረው የከተሞችን ገጽታ የመቀየር ንቅናቄ ዘመናዊነትን የስማርት ሲቲ ጽንሰ ሀሳብንና ሰውን ከተፈጥሮ የማስማማት ልምምድን ያስተዋወቅም ሆኖ ቀጥሏል። ይህም የዲፕሎማሲ ማዕከል የሆነችውን መዲናችንን በዓለም አቀፍ ደረጃ ያላትን ገጽታ የሚያጎላ የሰንደቃችንን ከፍታም የሚጨምርም ሆኗል። ከተሞቻችንን የማዘመኑ ጅማሮ ወንዞቻችንን በማከም የተፋሰሶቻችንን ደህንነት የሚያረጋግጥም ሆኗል። ከንጦጦ ጀምሮ እየተሰራ ያለው የወንዞች ዳርቻ ልማት የአዋሽ ተፋሰስና ስነ ምህዳርን ጨምሮ የሚያክም ለአካባቢ ጥበቃም አብነት ጭምር ነው የላለ መግለጫው። የገጠራ አኗኗር ዘይቤያችንን በማዘመን ኢትዮጵያን በበጎ የምትመሰል ሀገር የማድረግ ጥረታችንም ፍሬውም እየታየ ነው። እነኚህ ሁሉ የሰንደቆቻችን በኩራት መውለብለብ የሚያጉሉ የትጋታችን ውጤቶቻችንም ናቸው። ዛሬ የምናከብረው የሰንደቅ ዓላማ ቀን በነፃነት ቀን የተገኘ አይደለም። ነፃ ሆኖ ለሌሎች ነፃነት ከፍ ብሎ ሲውለበለብ የታየ የነፃነት ምልክት እንጂም ነፃነቱን ለማክበር ግን ቀደምቶቻችን ደም፣ ስጋና አጥንት ገብረዋል። ኢትዮጵያ የዓለም የነፃነት ቀን እንዲላ አድርገው አስረክበውናል። ዛሬም እንደ ትናንቱ የኢትዮጵያን ለዋላዊነት በደምና በአጥንት ለማብሰር የቆረጡ ጀግኖች አሉን። በምድር በአየር፣ በባሕርና በሳይበር የኢትዮጵያን ለዋላዊነት በማስከበር ሰንደቋ የነፃነቷ ተምሳሌትነቱ ሆኖ እንዲቀጥል የሚተጉ ጀግኖቻችን አሉ። የሰንደቅ ዓላማ ቀንን የምናከብረው በሁሉም ግንባር በሁሉም አውድ ስለ ኢትዮጵያ ዋጋ የሚከፍሉ ጀግኖቻችንን በማመስገን ሰንደቃችንንም በክብር ከፍ አድርገን በማውለብለብ ለላቀ ከፍታ እንደምንተጋ ቃል በመግባት ጭምር ነው። የተጀመሩ ትላልቅ የሰንደቅ ዓላማ ፕሮጀክቶችን ለማሳካት ደግሞ ያለ ስስት በጋራ መጣር፣ የኢትዮጵያን ብልጽግና እውን ለማድረግ ማናቸውንም ዋጋ መክፈል ከዜጎች ይጠበቃል። እንኳን ለሰንደቅ ዓላማ ቀን አደረሳችሁ። የመንግስት ኮሚኒኬሽን አገልግሎት ጥቅምት 3 ቀን 2018 ዓ.ም አዲስ አበባ። 18ኛው የሰንደቅ ዓላማ ቀንን የተመለከቱ ዘገባዎቻችንን እንመለስባቸዋለን። አንድ መረጃ ደግሞ እናጋራችሁ። ጥራት ያለውን ትምህርት በፍትሐዊነት ተደራሽ ለማድረግ እየተሰራ መሆኑን የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ አስታወቀ። የትምህርት ጥራት ለሁለንተናዊ ብልጽግና በሚል መሪ ቃል የክልሉ ሁለተኛው የትምህርት ሴክተር ጉባኤ በወራቤ ከተማ እየተካሄደ ይገኛል። በዚህ ወቅት የክልሉ ምክትል ርዕሰ መስተዳድርና የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ ኃላፊ አንተነ ፍቃዱ ትምህርት ቤቶችን ለመማር ማስተማር ምቹ የማድረግና ደረጃቸውን የማሻሻል ስራዎች ስለ መሰራታቸው ገልጸዋል። በሀገር አቀፍ ደረጃ በተጀመረው የትምህርት ለትውልድ ንቅናቄ ሁለተኛ ዙር ክልላዊ ንቅናቄ በ2017 ዓ.ም ከፍተኛ ሀብት ከተለያዩ የማህበረሰብ ክፍሎች በማሰባሰብ 78 አዳዲስ ትምህርት ቤቶችን፣ 691 ተጨማሪ መማሪያ ክፍሎችን መገንባት ስለመቻሉ ገልጸዋል። በተያያዘ በ18 18ኛው ብሔራዊ ሰንደቅ ዓላማ ቀን በማዕከላዊ ኢትዮጵያ ክልል በወራቤ ከተማ እየተከበረ ይገኛል። በመርሃ ግብሩ ላይ የፌዴራል እንዲሁም የክልሉ ከፍተኛ የስራ ኃላፊዎችም ተገኝተዋል። የክልሉ ርዕሰ መስተዳደር ዶክተር እንደሻው ታደሰ የዘንድሮው የሰንደቅ ዓላማ ቀን ታላቁ የኢትዮጵያ ህዳሴ ግድብ መመረቅን ጨምሮ ሌሎች ታላላቅ ሀገራዊ ብስራቶች በተ የተበሰሩበት ማግስት መሆኑ ልዩ ያደርገዋል ብለዋል። ቀኑ የኢትዮጵያን የማንሰራራት ዘመን እውን የሚያደርጉ ግዙፍ አሻራዎችና በህብረት የመቻል ተምሳሌቶች እውን በሆኑበት ልዩ ምዕራፍ የሚከበር በመሆኑ ለብሔራዊ አንድነት ሁለንተናዊ ህዳሴና ብልጽግና ተግቶ ለመስራት ቃል የሚታደስበት መሆኑንም ገልጸዋል። ዘገባው የሪፖርተራችን ወንደሰን አፈወርቅ ነው። ዘገባዎቻችን ይቀጥላሉ። 18ኛው ብሔራዊ የሰንደቅ ዓላማ ቀን ትኩረት አድርገን ወዳዘጋጀናቸው ዘገባዎች ተመልሰናል። ብሔራዊ የሰንደቅ ዓላማ ቀን በአማራ ክልል ምክር ቤት በተለያዩ ስነ ስርዓቶች ተከብሯል። በአከባበር ስነ ስርዓቱ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን፣ የአማራ ክልል ምክር ቤት ምክትል አፈ ጉባኤ አማረ ሰጤና የተለያዩ የጸጥታ ኃይል አባላት በስነ ስርዓቱ ላይ ተገኝተዋል። እዚህ ጉዳይ ላይ ልናቆያችሁ ነው። ይህንን ስነ ስርዓት እየተካተለ የሚገኘው በስፍራ የሚገኘው ዘጋቢያችን ሳሙኤል ወርቃየው ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ከስፍራው ይገኛል። ሰላም ለአንተ ሳሙኤል እንደምን ቆየ? በአስራ ስምንተኛው የብሔራዊ ሰንደቅ ዓላማ ቀን አከባበር የተላለፉ መልእክቶች ምን ይዘት ነበራቸው የሚለው ንገረን እስኪ። አመሰግናለሁ እንግዲህ በየአመቱ ጥቅምት ወር በገባ የመጀመሪያው ሰኞ ላይ የሚከበረው ብሔራዊ የሰንደቅ ዓላማ ቀን ላይ ነው እንግዲህ የምንገኘው የዘንድሮ አስራ ስምንተኛው ብሔራዊ የሰንደቅ ዓላማ ቀንን በአማራ ክልል ደረጃ በክልሉ ምክር ቤት ከፍተኛ የመንግስት ኃላፊዎች በተገኙበት በተለያዩ ስነ ስርዓቶች ነው እንግዲህ እየተከበረው በዚሁ የበዓል አከባበር ስነ ስርዓት ላይ በተለይ የክልሉ ምክር ቤት ምክትል አፈ ጉባኤ አማረ ሰጤ የተለያዩ መልክቶችን አስተላልፈው ነበር ከነዚህ መካከል በተለይ የሰንደቅ ዓላማ ቃንን ማክበር ያስፈልገባቸው ምክንያቶች አብራርተዋል። ከነዚህም መካከል ሰንደቅ ዓላማችን የብሔራዊ አንድነታችን ማሳያ እንዲሁም የአንድነታችን ማሳያና ና የነጻነትና የሉዓላዊነታችን ማሳያ መሆኑን ግንዛቤ የማስጨበጥ ስራዎችን ለመስራት ከዛ ባለፈም ደግሞ በተለይ ለነፃነትና ለትግል በተለይ ለጀግናው መከላከያ ሰራዊትን ጨምሮ ሌሎችም የፀጥታ ኃይል አባላት ለከፈሉት መስዋዕትነት እውቅናና ምስክር ወረቀቶችን የመስጠትና እውቅናዎችን ለመቸር አላማ ማድረጉን ነው እንግዲህ የገለጹት። ታዲያ በዚሁ የአከባበር ስነ ስርዓት ላይም በተለይ የክልሉ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴንም ተገኝተው ነበር። በተለይ ሰንደቅ ዓላማችን የመስዋዕትነታችን ማሳያ ነው። ብዙ ጊዜ ሰንደቅ ዓላማችን ስናስታውስ መስዋዕትነት በአእምሯችን ላይ ይመጣል። ይህም መስዋዕትነት ደግሞ የላብና የአጥንት የደም መስዋዕትነት መሆኑን ነው እንግዲህ የገለጹት ማለት ነው። በርካታ ሀገራት በተለይ በሰንደቅ ዓላማቸው የሀገራትን ራይና ተልኮ አስፍረው ይገኛሉ፣ በሚገኝ በሰንደቅ ዓላማቱ ቀለማት አማካኝነት ማለት ነው። ታዲያ ይህ የሰንደቅ ዓላማ ቀን ከበርም ታዲያ ዜጋዎች በዚሁ በሰንደቅ ዓላማ የሀገሪቱን ራዕይና ተልዕኮን በመረዳትና ለዚሁ ስኬታማነት ሚናቸውን ሊወጡ የሚዳርግ መሆኑን ነው የገለጹት። ሰንደቅ ዓላማ በተለይ ከህብረ ብሔራዊ አንድነታችንን ከማጠናከር አርፎ በተለይም ለሀገሪቱ ስኬትና ለተለያዩ ማሳያዎችን በውስጡ ማያዙን ነው እንግዲህ እያብራሩት ማለት ነው። የዘንድረው የሰንደቅ ዓላማ ቀንም ታዲያ ሲከበር በርካታ ለየት የሚያደርጉ ነገሮች መኖራቸውን ነው የገለጹት። በእንደ ሀገር በተለይ የታላቁ ህዳሴ ግድብ እንዲሁም በሌሎችም ደግሞ በተለይ በታላቁ ዳሴ ግድብ ዙሪያ ይፋ የተደረጉ ሰባቱ የጉባ ትሩፋቶች በርካታ ትልልቅ ፕሮጀክቶች ይፋ የተደረጉበትና የመሰረተ ድንጋይ የተቀመጠበት አመት በመሆኑ የዘንድሮ የሰንደቅ ዓላማ ቀን አከባበሩ ለየት ያደርገዋል ብለዋል። ከዛ ባሻገርም እንደ ክልልም በተለይም ደግሞ የሀያ አምስት ዓመት አሻጋሪ እቅድ ታውጆ ወደ ትግበራ በመገባቱ እንደ ክልልም ለዚሁ የሰንደቅ ዓላማ ቀን አከባበር ለየት ያደርገዋል ያሉ ከዛ ባሻገርም በተለይ እንግዲህ ሰንደቅ ዓላማን ስለ ና ስለ ሰንደቅ ዓላማ መቆርቆር ማለት በተለይ ሀገሪቱን ከባንዳና ከባዳ ጠላቶቻችን መጠበቅ ማለት ነው ብለዋል። በዚህ ረገድ ታዲያ በውስጥም በውጭም ጫና የሚፈጥሩ ኃይሎችን መቋቋምና መከላከል ያስፈልጋል ብለዋል። ከዛ ባሻገርም ታዲያ እነዚህ ኃይሎች በተለይ ሰላማዊ ድርድርና ሰላማዊ ውይይትን በማስቀደም ወደ አጀንዳ ወደ ውይይት ሊመጡ እንደሚገባ መልእክት ያስተላለፉበት ነበር። እንደ ክልል በተከበረው የሰንደቅ ዓላማ ቀንም ታዲያ ሰንደቅ ዓላማ የማውጣትና ሌሎችንም ስነስርአቶችን ያካተተ ተካተተ ነበር። ለጊዜው ያለኝ መረጃ ይህን ይመስላል። ባልደረባችን ሳሙኤል ወርቃዮ ከባህር ዳር። በቀጣ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። ይህንኑ ጉዳይ ይዘን ወደ ሲዳማ ክልል ደግሞ እንሻገር። አስራ ስምንተኛው የሰንደቅ ዓላማ ቀን በሲዳማ ክልል በተለያዩ ስነ ስርዓቶች ተከብረዋል። እለቱን በማስመልከት ሰንደቅ ዓላማ መስቀል እንዲሁም ደግሞ ወታደራዊ ትርኢቶችም ቀርበዋል። በመርሃ ግብሩ ላይ የክልሉ መስተዳደር ደስታ ሌዳሞ፣ የክልሉ ምክር ቤት ዋና አፈ ጉባኤ ፋንታ የከበደን ጨምሮ የጸጥታ አካላት በተገኙበት ነው የዘንድሮ የሰንደቅ ዓላማ ቀን የተከበረው። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን ሚካኤል ገዙ በቀጥታ መስመራችን ላይ ተገኝተዋል። ሚካኤል እንዴት ይውልሃል? በዚሁ ስነስርዓት ላይ የተላለፉ መልእክቶች ምንድናቸው የነበሩ? አጠቃላይ የሁነቱ መልኮችስ ምን ይመስላሉ? መልካም አመሰግናለሁ 18ኛው ብሔራዊ ሰንደቅ አላማ ቀን ዛሬ በተለያዩ ሀገሪቷ አካባቢዎች የተከበረ ነው የሚገኘው በዚህ በሲዳማ ክልልም እንግዲህ ቅድም እንደገለጽ ሹ ርስ መስተዳድር ደስታ ሊዳሞን ጨምሮ የክሉ ምክር ቤቷ ና አፏ ጉባኤ እንደዚሁም ሌሎች የተለያዩ ማህበረሰብ ክፍሎች ታዳጊዎች በተገኙበት በተለያዩ ስነ ስርዓቶች ተከብሯል ከከሰዓት በኋላ በሚኖር መርሃ ግብርም እንግዲህ እለቱን በማስመልከት የፓናል ውይይት ይኖራል ተብሎ ይጠበቃል እንግዲህ የሰንደቅ ዓላማ ቀንን አስመልክቶ ርስ መስተዳድር ደስታ ሊዳሞ ካነሷቸው ጉዳዮች መካከል ሰንደቅ ዓላማ በተለይ የሀገር ለዓላይነትና የዜጎች ክብር መገለጫ መሆኑን አንስተዋል። በቀደመው ዘመንም ኢትዮጵያ ያለ ሀገራቸው መስዋዕትነት ከፍለው ለሰንደቅ ዓላማቸው መከበር ከፍ ማለት ዋጋ ከፍለው እስከ ዛሬ አድርሰውናል። የዚህ ዘመን ትውልድም ደግሞ ለሀገሩ በማናቸውም ጉዳዮች ላይ ዘብ መቆም ይኖርበታል የሚል ሀሳብ አንስተዋል። እንግዲህ ኢትዮጵያ በተለይ ይሄ በዓል ሲከበር የታላቁ የኢትዮጵያ ዳሴን ግድብ ጨምሮ ሌሎች በርካታ ፕሮጀክቶችን እያሳካች ባለችበት ኢትዮጵያ እያንሰራራች ባለችበት በት ጊዜ በመሆኑ ለሀገራችን ትልቅ አቅም የሚሆን እንደሆነ አንስተዋል። እንግዲህ ይህንን በዓል ስናከብርም በተለይ በአርበኝነት መንፈስ ሀገራችን የጀመረችውን የልማት ጉዞ ማስቀጠልና ማጠናከር ከዜጎች ይጠበቃል የሚል ሀሳብ አንስተዋል። ሌላው እንግዲህ የክልሉ ምክር ቤት አፈ ጉባኤ ወይዘሮ ፋንታ አይከበደም ከነሷቸው ጉዳዮች መካከል በተለይ ይሄ በዓል በየአመቱ ይሄ በዓል በሚከበርባቸው ጊዜያቶች እንግዲህ ዜጎች ለሀገራቸው የሚሰጡት ክብር ለሰንደቅ ዓላማቸው የሚሰጡት ዋጋ ከፍ እንዲልና ታዳጊዎች በተለይ በየትምህርት ቤቱ በየተቋማቱ ታዳጊዎች ይህንን በዓል በሚያከብሩ ጊዜ ለሀገራ ሀገራቸው የሚሰጣቸው ክብሮች አረዳድ እያደገ እየጨመረ እንደሚመጣ ገልጸዋል። እንግዲህ ኢትዮጵያ በተለይ በተለያየ መንገድ የጀመረቻቸውን ስኬቶች ማስቀጠል፣ የሀገር ሉዓላዊነት ከድህነት መውጣት ሌላኛው የሉዓላዊነት መገለጫ በመሆኑ ይህንን ማጠናከር ይገባል፣ ይህንን ማስቀጠል ይገባል የሚል ሀሳብ አንስተዋል። በአጠቃላይ እንግዲህ የተለያዩ ማህበረሰብ ክፍሎች ተገኝተው ደማቅ በሆነ መንገድ የዘንድሮ 18ኛው የሰንደቅ ዓላማ ቀን በሲዳማ ክልል ደረጃ ተከብሯል። ለአሁን ያለኝ መረጃ ይህን ይመስላል። ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ዘገባዎቻችን ይቀጥላሉ። ይሄ የሆኑ 18ኛው የብሔራዊ ሰንደቅ ዓላማ ቀን በጅማ የአከባበር ስነስርዓቱ ምን ይመስል እንደነበር ልናስቃኛችሁ ነው። ለ18ኛ ጊዜ የተከበረው የብሔራዊ ሰንደቅ ዓላማ ቀን በጅማ ከተማ በተለያዩ መርሃ ግብሮች በድምቀት ተከብሯል። የዘንድሮ ዓመት የሰንደቅ ዓላማ ቀንም ታላቁ የኢትዮጵያ ሕዳሴ ግድብ ግንባታ የተጠናቀቀበት ዓመት መሆኑን ተከትሎ ልዩ ያደርጓል የሚሉ መልእክቶችም የተላለፉበት ነው። በዚሁ የሰንደቅ ዓላማ አከባበር ስነስርዓት ላይ የተገኘችው ዘጋቢያችን ራሄል አብደላ ተጨማሪ መረጃዎችን ልታጋራን በቀጥታ መስራችን ላይ ነው የምትገኘው። ሰላም ላንቺ ራሄል፣ እንደምን ቆየሽ? በአከባበር ስነስርዓቱ ላይ እነማን ተገኙ? የተላለፉ መልእክቶችን ንገሪን እስኪ። አመሰግናለሁ እንግዲህ አስራ ስምንተኛው የብሔራዊ ሰንደቅ ዓላማ ቀን በጅማ ከተማ በድምቀት ተከብሯል። እንግዲህ የብሔራዊ አንድነታችንና የህዝብ አንድነት መገለጫ የሆነው የብሔራዊ ሰንደቅ ዓላማ ቀን በተለያዩ መርሃ ግብር ነው በከተማ የተከበረው። እንደሚታወቀው ብሔራዊ ሰንደቅ ዓላማ የአንድነታችን መገለጫ ነው። የሀገር ታሪክ ነው። የሉዓላዊነትም መገለጫ ነው እና ይህንን በተለይም የዘንድሮውን አስራ ስምንተኛውን የብሔራዊ ሰንደቅ ዓላማ ቀን ስናከብር የተለየ ስሜት አለው ከሌሎቹ ለየት ይላል የሚሉ ሀሳቦች ናቸው የተነሱት። ያነጋገርናቸውም የከተማው ነዋሪዎች የነገሩን ሀሳብ በተለይም የህዳሴ ግድብ ግንባታው ተጠናቆ በተመረቀበት የድል ማግስት ይህንን የሉዓላዊነታችን መገለጫ አርማችን የሆነውን የሰንደቅ ዓላማ ቀን ማክበራችን የተለየ ያደርገዋል የሚሉ ሀሳቦች ናቸው የተነሱት። የዘንድሮ ሰንደቅ ዓላማ ቀን የሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን፣ ለብሔራዊ አንድነታችን እና ለሉዓላዊነታችን እንዲሁም ለኢትዮጵያ ብልጽግና የሚል በሚል መሪ ቃል ነው የተከበረ የሚገኘው የኢትዮጵያ ብሔር ብሔረሰቦች እንደዚሁም ሕዝቦች የአንድነት እና የእኩልነት መገለጫ በተለይም አባቶቻችን በደንብ አጥንታቸው ሉዓላዊት ሀገርን አስረክበውናል። እኛም ደግሞ በዚህ ዘመን ያለን ትውልዶች ለቀጣዩ ሉዓላዊት የሆነች እንደዚሁም ደግሞ የበለጸገች ለኑሮ ምቹ በቴክኖሎጂ በኢንዱስትሪ ምቹ የበለጸገች ሀገርን ማስረከብ ይጠበቅብናል የሚሉ መልእክቶች ተላልፈዋል። በመርሃ ግብሩ የሀገር መከላከያ ሰራዊት እንደዚሁም በተለያየ አደረጃጀት የሚገኙ የጸጥታ አካላት ተገኝተውበታል። ለሰዓቱ ያዝኩት መረጃ ይሄን ይመስላል። ባልደረባችን ራሄል አብደላ ከጅማ በገታ መስፈራችን መረጃዎችን ስላጋራሽን እናመሰግናለን። መልካም ጊዜ። ቀጥለናል። ይህንኑ ጉዳይ ይዘን ሀገራዊ ትርክትን በማስፋት የኢትዮጵያ አንድነትን ማረጋገጥ ይገባል ሲሉ የጨፌ ኦሮሚያ አፈ ጉባኤ ሰአድ አብዱራህማን ገለጹ። 18ኛው የብሔራዊ ሰንደቅ ዓላማ ቀን በጨፌ ኦሮሚያ እየተከበረም ይገኛል። ቀኑ ሰንደቅ ዓላማችን ለኢትዮጵያ ታላቂ ከፍታ ዘመን ብስራት፣ ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ቃል ነው እየተከበረ የሚገኘው። ይህንኑ ሁነት እየተከታተለ የሚገኘው ባልደረባችን ሳምሶን በላይ ደግሞ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። ሳምሶን እንዴት ውለሃል? የሰንደቅ ዓላማ ቀን አከባበር ድባቡ የተላለፉ መልእክቶችስ ምን ይመስላሉ? አንተ ባለህበት ቦታ መልካም። እሺ እጅግ አድርጌ አመሰግናለሁ መቲ። እንግዲህ ቀደም ሲል አንቺም እንደገለሽው በዛሬው ዕለት የጨፌ ኦሮሚያ የብሔራዊ ባንዲራ ቀንን በታላቅ ድምቀት አክብሮ ውሏል። እንግዲህ እዚህ ክብረ በዓሉ በተከናወነበት ጨፌ ኦሮሚያ ጽሕፈት ቤት ቅጥር ግቢ እንግዲህ የጨፌ ኦሮሚያ አፈ ጉባኤ ሳዳ አብዱራህማን ተገኝተው ነበረ። እንግዲህ እሳቸውም ባደረጉት ንግግር ሕብረ ብሔራዊነታችንን የሚያጠናክር አንድነታችንን በጋራ የሚያጎለብት ትርክት መገንባትና ለሀገር አንድነት በጋራ መስራት አለብን ሲሉ መልእክታቸውን አስተላልፈዋል። እንግዲህ ከዚህ ባሻገር ሰንደቅ ዓላማ የማንነታችን መለያ የሉዓላዊነታችን መለያ ክብራችን ከመሆኑ ጋር በተያያዘ በእንደዚህ አይነት መልኩ ለትውልድ ሊተላለፍ በሚችል ትውልድን ሊያንጽ የሀገር ፍቅር ሊያስተምር በሚችል መልኩ ክብረ በዓሉ መከናወኑ ተገቢም ነው። በዚህም እኛም እንደ ኦሮሚያ በጣም ደስተኞች ነን። በቀጣይም እንግዲህ ተጠናክሮ ሊቀጥል የሚገባ ነውም ሲሉ ገልጿል። ከዚሁ ጋር አያይዘው ደግሞ የኢትዮጵያ አሁን ያለችበት የእድገት ደረጃን አስመልክቶ ንግግር ያደረጉት እንግዲህ አፈጉባኤዋ ኢትዮጵያ ያለችበትን የልማት የእድገት ጎዳና አጠናክሮ ለመቀጠል የባህር በር ጥያቄ የባህር በር ጥያቄ መልስ ወሳኝ ከመሆኑ ጋር በተያያዘ እንግዲህ ይሄንን ጥያቄ መልስ ለማስገኘት መንግሥት ከሚያደርገው ያላሰለሰ ጥረት ጎን ለጎን ደግሞ ሁሉም ዜጋ ኃላፊነቱን በጋራ መወጣት ይጠበቅበታል የሚል መልእክትም አስተላልፈዋል። እንግዲህ ከዚህ ባሻገር አትሌቶቻችንም ሌሎች የስፖርት ቡድኖቻችንም ከኢትዮጵያ ወጥተው በሌሎች ዓለም ሀገራት ላይ የተለያዩ ውድድሮችን በሚያሸንፉበት ጊዜ የማንነታችን የክብራችን መለያ የሆነውን ባንዲራችንን ከፍ አድርገው በማውለብለብ እንግዲህ ሀገራችንን ስማችንን የሚያስጠሩልን አንድ መለያችን ባንዲራችን ነው ብለዋል። ከዚሁ ጎን ለጎን ደግሞ መከላከያ ሰራዊታችንም እንደዚሁ የሚጎናጸፋቸው እያንዳንዱ ድሎች የሚወክሉት ባንዲራውን ከመሆኑ ጋር በተያያዘ ባንዲራ ማለት ለሀገር ሕልውና መለያ ምልክትና ክብር ነው የሚለውን መልእክት አስተላልፈዋል። እንግዲህ ከዚህም በተጨማሪ በሌሎችም እንቅስቃሴዎች በሚደረጉበት ጊዜ የሀገር ፍቅርን ትውልድ ላይ ከማጽረስ ባለፈ በጋራ የምንሰራቸውን ስራዎችም ወደ አንድ ከማምጣት አንጻር አንድ ኢትዮጵያን ከመገንባት ሕብረ ብሔራዊነትን ከማጠናከርና ለኢትዮጵያ በአንድነት እኩል ዘብ ከመቆም አንጻር ባንዲራ ያለው ሚና በጣም በተያያዘ እንግዲህ በእንደዚህ አይነት ደረጃ ደምቆ መከበሩ ለወደፊትም ሊቀጥል የሚገባው መሆኑን ገልጸዋል። በመጨረሻ እንግዲህ በመልእክታቸው ያስተላለፉት የዚህ ዓመት የብሔራዊ ባንዲራ ቀን የተከበረው በጣም ትላልቅ ፕሮጀክቶች በአገር አቀፍ ደረጃ ተግባራዊ ተደርገው ለህዝብ ክፍት የተደረጉበት ከመሆኑ ጋር በተገናኘ እንግዲህ ኢትዮጵያ ለቀጣይ ትውልድ እየገነባች ያለችው አገር ምን አይነት እንደሆነ አመላካችና ተስፋ ሰጪ ከመሆኑን ባለፈ ከአባቶቻችን የተረከብነውን አገር ጠብቀን ለትውልድ በማስተላለፍ ረገድ እየሄድንበት ያለበትን ርቀት የሚያሳይ ሁኔታ ውስጥ ሆነን በመሆኑ ይህም ክብረ በዓሉን ልዩ ያደርገዋል ብለዋል። መቲ ሳምሶን ስለ መረጃዎቹ እናመሰግናለን። መልካም ጊዜ። በሌላ ዜና ሰንደቅ ዓላማ ኢትዮጵያ ላስመዘገበቻቸው ስኬቶች የከፍተዋ ማሳያ መሆኑን የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ የገብረ መስቀል ጫላ ተናገሩም። አቶ ገብረ መስቀል ጫላ ይህንን የተናገሩት አስራ ስምንተኛው የሰንደቅ ዓላማ ቀን በደቡብ ኢትዮጵያ ክልል በተለያዩ መርሃ ግብሮች በተከበረበት ወቅት ነው። የሰንደቅ ዓላማ ቀንን ስናከብር ሀገራዊ ድሎቻችንን አጠናክረን በማስቀጠል ሊሆን ይገባል ሲሉ የጋምቤላ ክልል ርዕሰ መስተዳደር አለሚቱ ኡሞድ ተናገሩ። በጋምቤላ ክልል አስራ ስምንተኛው ብሔራዊ የሰንደቅ ዓላማ ቀን የክልሉ ከፍተኛ አመራሮች በየደረጃው የሚገኙ የጸጥታ አካላትና የተለያዩ የማህበረሰብ ክፍሎች በተገኙበት ድምቀት ተከብሯል። የጋምቤላ ከተማ አስተዳደር ዋና ከንቲባ ዶክተር ሳይመን ሙን የነፃነት አርማ የሆነው ሰንደቅ ዓላማችን የሉዓላዊነታችንና የህብረ ብሔራዊ አንድነታችን መገለጫ ሆኖ እንዲቀጥል አንድነትን ማጠናከር እንደሚገባም ተናግረዋል። የጋምቤላ ክልል ርዕሰ መስተዳደር አለሚቱ እሞድ ሰንደቅ ዓላማ የኢትዮጵያውያንን ያስተሳሰረ የጀግንነትና የሉዓላዊነታችን ህያው ምልክት ነውም ብለዋል ባሉ ታላላቅ የልማት ድሎችን ባስመዘገብንበት ማግስት መከበሩ ታሪካዊ እንደሚያደርገውም ርዕሰ መስተዳደሯ ገልጸዋል። ሪፖርተራችን ሚፍታህ አብዱል ቃድር እንደዘገበው ብሔራዊ ሰንደቅ ዓላማ ቀን ሲከበር በሰላም፣ በልማትና በዲፕሎማሲው ዘርፍ የተገኙ ስኬቶች ቀጣይነት እንዲኖራቸው በማስቻል ሊሆን እንደሚገባም የክልሉ ርዕሰ መስተዳደር አለሚቱ ኡመድ መልእክት አስተላልፈዋል። ተመልሰናል። የተወደዳችሁ ዜና ኢትዮጵያን በልዩ አቀራረብ እየተከታተላችሁ ትገኛላችሁ። በዛሬው ዕለት አስራ ስምንተኛው የብሔራዊ ሰንደቅ ዓላማ ቀን እየተከበረ ይገኛል። በተለያዩ የሀገራችን አካባቢዎችን ትኩረቱን ያደረጉ ዘገባዎቻችን አሁንም ይቀጥላሉ። ለመሆኑ የሰንደቅ ዓላማ ቀን ሲከበር በተማሪዎች ዘንድ ሊፈጥር የሚችለው ስሜት እንደምን ያለ ነው? ባልደረባችን ዛህራ ማህመድ በጉዳዩ ዙሪያ ተከታዩን ዘገባ አጠናቅራለች። ተከታተሉትና እንመለሳለን። ሰንደቅ ዓላማ ለሀገር የብሔራዊ አንድነት ሉዓላዊነትና የክብር ምልክት ሆኖ ያገለግላል። ሰንደቅ ዓላማ ከፍ ብሎ ከሚከበርባቸው ተቋማት መካከል ትምህርት ቤቶች በቀዳሚነት ይነሳሉ። የሰንደቅ ዓላማ ምንነትን ተማሪዎችን ጠይቀናል። ሰንደቅ ዓላማ ማለት አባቶቻችን ያወረሱን የጀግንነት ባንዲራ ሲሆን፣ እንዲሁም ሰንደቅ ዓላማ በሚዘመርበት ጊዜ የፍቅር የጀግንነት ስሜት ይሰማኛል። በሚዘመርበትም ጊዜ ሰዎች ከተነሱበት ቦታ ይቆማሉ፣ እንዲሁም የተለያየ እንቅስቃሴ እና ንግግር ያቆማል። ሰንደቅ ዓላማ ማለት የአንድ ሀገር የህዝቦቻ የብሔሮቻ መገለጫ ሲሆን ከትውልድ ትውልድ እየተላለፈ የመጣ ነው። እንዲሁም ደግሞ ሰንደቅ ዓላማ ጥቅምት በገባ በመጀመሪያው ሰኞ ይከበራል። እንዲሁም በአንቀጽ ሶስት ላይ የሚገኝ ነው። ሰንደቅ ዓላማ ማለት የሀገራችንን ልዕልናና እንዲሁም የሀገር ፍቅራችንን የምንገልጽበት ነገር ነው። አረንጓዴ የሚያመለክተው ልምላሜን ነው። ቢጫው ደግሞ ተስፋን ያመለክታል። ቀዩ ደግሞ መስዋዕትነትን ያመለክታል። እንዲሁም ኮከቡ የተለያዩ ብሔረሰቦች መቸ ተቻችለው መኖራቸውን እንዲሁም ተከባብረው መኖራቸውን ያመለክታል። ሰንደቅ ዓላማ የሀገር ፍቅርና ክብር አንዱ ማሳያ በመሆኑ ተማሪዎችም በተሰማራንበት መስክ ለሀገር ያለንን ፍቅር መግለጽ አለብን ይላሉ። ልጆች ሀገራቸውን መውደድ የሚገልጹ ጠንክረው በመማር በትምህርታቸው የተሻለ ውጤት በመምጣት እና ነገም ተሽሎ ሀገርን በመለወጥ እንዲሁም አንዱ አንዱን ሳይጣላ ሁሉም በህብረት በመከባበርና በመዋ አንድ ሰው ለሀገሩ ፍቅር ካለው መስዋዕትነት መክፈል አለበት። ለሀገሩ እንዲሁ ሀገር ይንወዳታል ብሎ በንግግር ሳይሆን በተግባር መግለጽ አለበት። ተማሪዎች የሀገር ፍቅርና የሰንደቅ ዓላማን ክብር እንዲያውቁ በትምህርት አሰጣጥ ስርአቱ ውስጥ ተካቶ እንደሚሰጥም መምህራኖች ነግረውናል። በየጊዜው ከሲቲዝንሺፕ ወይም ደግሞ ከግብረ ገብ ትምህርት ከአንድ እስከ ስድስት ግብረ ገብ አለ። ሰባትና ስምንት ደግሞ የዜግነት ትምህርት አለ። እሱ ጋር ተካቶ መደበኛ የሚሰጡ ትምህርቶች አሉ። ተማሪዎች የሀገር ፍቅር ስሜታቸውን እንዲያጎለብቱ፣ እንዲያሳድጉ አንድ ምዕራፍ ሆኖ ነው የሚማሩት። የሀገር ፍቅር የሚል ምዕራፍ አላቸው። በዛ ውስጥ ተካቶ የሚሰጣቸው ተማሪዎች ሀገራቸው እንዲወዱ ለሀገራቸው ነገ ተስፋ እንደሆኑ አውቀው እራሳቸውንም ቤተሰባቸውንም ሀገራቸውንም እንዲጠቅሙ ከወዲሁ ቅድመ ዝግጅት እንዲያደርጉ ጠንቅረው እንዲማሩ የተሻለ ዝግጅት እንዲያደርጉ በክፍል ውስጥም ከክፍል ውጭም ትምህርቶች ይሰጣሉ። በተለይ ሰልፍ ስነ ስርዓት ላይ መዝሙር በአግባቡ እንዲዘመር የተሻለ የሀገር ፍቅር ስሜትም አላቸው። እሱ ላይ የእኛን ደግሞ አስተዋጽኦ አበርክተን የተሻለ የበለጠ እንዲሆኑ የማድረግ ስራ ነው የምንሰራው። ዛሬ በሀገር አቀፍ ደረጃ የሰንደቅ ዓላማ ቀን ይከበራል። በዚህ በዓል ኢትዮጵያውያን ሀገራዊ ስሜትን አንድነትና፣ ቁርጠኝነትን እንዲሁም ለሀገር ያላቸውን ፍቅርና ክብር ያሳዩበታል። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ ወደ ውጭ የአጫጭር ዘገባዎቻችን እንሻገራለን። ከግማሽ ሚሊዮን በላይ ተፈናቃዮች ወደ ጋዛ ከተማ ተመለሱ። ባለፈው አርብ የተኩስ አቁም ስምምነቱ ስራ ላይ ከዋለ ወዲህ ከ500 ሺህ በላይ ተፈናቃዮች ወደ ጋዛ ከተማ መመለሳቸውን የጋዛ ሲቪል መከላከያ ኤጀንሲ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባቀረቡት የተኩስ አቁም ስምምነት መሰረት ሀማስ ከሁለት ዓመት በፊት በጥቅምት ሰባት በእስራኤል ላይ ባደረሰው ጥቃት የታገቱትን በህይወት ያሉና የሞቱትን ጭምር አሳልፎ ይሰጣል። በምትኩ እስራኤል ጦርነቱ ከተቀሰቀሰበት ጊዜ ጀምሮ በእስር ላይ የሚገኙትንም ትፈታለች ተብሏል። በዚህም በእስራኤልና ሀማስ መካከል ባለፈው አርብ እለት በተካሄደው እርቅ የተኩስ አቁሙን አጋጣሚ በመጠቀም በርካታ ተፈናቃዮች ወደ መኖሪያ ቤታቸው ለመመለስ መቻላቸውን የዘገበው ፍራንስ 24 ነው። ይህ በዚህ እንዳለ በአሜሪካ ፕሬዚዳንት ዶናልድ ትራምፕ ና በግብፁ ፕሬዚዳንት አብዱልፈታ ኤልሲሲ መሪነት በጋዛ ሰርጥ ያለውን ጦርነት በዘላቂነት ለማስቆም የሚረዳ ጉባኤ ዛሬ ሰኞ በግብጽ ይካሄዳል። ይህ ጉባኤ ከ20 በላይ የዓለም መሪዎች እንደሚሳተፉበት የተገለጸ ሲሆን ሬዚዳንት ቅዳሜ ዕለት በሰጡት መግለጫም አስታውቋል። የአሜሪካ ፕሬዚዳንት ጉባኤው በጋዛ ሰርጥ ያለውን ጦርነት ለማስቆም በመካከለኛው ምስራቅ ሰላም እና መረጋጋትን ለማስፈን የሚደረገውን ጥረት ለማጎልበትና አዲስ የመረጋጋት ዘመን ለማምጣት አላማ እንዳለው በመግለጫው ተጠቅሷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ፣ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን እና የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በጉባኤው እንደሚገኙ ተጠቅሷል። የእስራኤል ጠቅላይ ሚኒስትር ቤንያም ኔታንያሁና በአንጻሩ የሃማስ ወይም የፍልስጤም ተወካይ አለመገኘታቸው የታወቀ ነገር የለም።